ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ረያን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ፣ እንዲሁም ደግሞ የቻናሌ ቤተሰቦች ላይክ፣ ሼር እያደረጋችሁ ያደርጋችሁ ይሄን ሀሳብ ለሌሎች እንዲደርስ አድርጉልኝ ማለት ነው። እንግዲህ ዛሬ ይዤ የመጣሁላችሁ ሀሳብ በባለፈው የሲንጀር ትምህርት አዲስ አበባ ላይ ጀምሬ ያለው መመዝገብ ትችላላችሁ እየደወላችሁ ብዬ ነበር እና አንዳንድ እህቶች በውስጥ መስመር እየገቡ በኦንላይን አስተምሪን አረብ ሀገር ላለን ልጆች በኦንላይን አስተምሪን እያላችሁ ይነባር። ግን በኦንላይን ለማስተማር ያው ቪዲዮ ይለቀዋለ ዩቱብ ላይ እስከዛሬ ይለቀኩት አለ። ያው ኢንሻአላ በዛው የምቀጥልበት ነው የሚሆነው። ግን በኦንላይን ግን በውስጥ ቪዲዮ እየላኩ ለማስተማር የሲንጀር ትምህርት በአካል የተሻለ የሚመስል ለኔ ማለት ነው። ለምን በቪዲዮ እንዳጠቃላይ ሴንጀሩ እጃችሁ ላይ ሁኖ የሚጠፋችሁን ነገር ግር ያላችሁን ነገር በቪዲዮ እያያችሁ ማስተካከል ነው እንጂ ዝም ብላችሁ ሴንጀር እጃችሁ ላይ ሳይኖር በቪዲዮ ብቻ በኦንላይን ብቻ ተምራችሁ በቅቀት ታገኛላችሁ ብዬ አላሰብም። እንደኔ ማለት ነው እንጂ በጣም ብዙ እህቶች እየገቡ በኦንላይን እንፈልሽ ና በኦንላይን እየመዘገብሽን አስተምሪም ብሎኝ ነበር፣ ግን እስኪ እናንተን ሀሳብ ደግሞ ልስማ እስኪ። ብዙዎቻችሁ አይ ችግር የለውም ይገባናል፣ የተወሰነ እውቀት እንይዝበታለን ከዛ ግርቤት ስንገባ ሲንጀሩን እንገዛ አዲስ አይሆንብንም ብልብላችሁ የምታስቡ ካላችሁ ደግሞ ችግር የለውም ኢንሻላህ ጀምረዋል ያው እንደናንተ ምርጫ ማለት ነው። ያው እኔ ትንሽ ቅር ስላለኝ ነው ለማከራችሁ የመጣሁት ማለት ነው። ያው እንግዲህ አሁን ትንሽም ዩቱቤ ስለቀዘቀዘ እስኪ ላይክ እያደረጋችሁ ለሌሎች እንዲደርስ አድርጉልኝ። ያው ዩቱቤ ከተነቃቃና ትንሽ ሞቅ ሞቅ ካልካለ በኋላ ኢንሻላህ የሲንጀሩን ትምህርት እጀምረዋለሁ ማለት ነው። እንግዲህ የሲንጀሩን ትምህርት ከጀመርኩም በኋላ እናንተም ቪዲዮን ሴቭ እያደረጋችሁ ማየት መማር የምትችሉ ነው የሚሆነው ማለት ነው። ግን ደግሞ በይበልጥ አገር ቤት ስትገቡ ያው በብዛት የኔ ቪዲዮ አረብ አገር ያላችሁ ልጆች ስለሆነ የምታዩት፣ ያው ለእናንተ ነው ብዙን ሀሳብ የማወራው ለዛ ነው። ዛሬም እናንተ ላማክር የመጣሁት ማለት ነው። እንግዲህ አረብ ሀገር ያላችሁ እህቶቼ፣ እዛ በቃኝ ወደ ሀገሬ ገብቼ መስራት አለብኝ ብላችሁ ስታስቡ ምርጫችሁ የእኛን ስራ ከሆነ ማለት የሲንጀር ስራ ከሆነ እሱን ስራ ሲንጀሩን ከገዛችሁት በኋላ በአካባቢያችሁ በአካል ለመሰልጠን የማይመቻችሁ ካላችሁ እኔ ኢንሻአላህ የምቀጥለው ቪዲዮ ስላለ እስከዛሬ የለቀቅኩት ቪዲዮ ስላለ ካቆምኩበት ስለምቀጥል ያንን ቪዲዮ እያያችሁ መማር እውቀት ማግኘት የምትችሉ ይሆናል ማለት ነው። እኔ ከመጀመሪያው ጀምሮ ስለሆነ አዲስ ሲንጀር ሲጀምር ሰው ምን ማድረግ እንዳለበት ከዛም ደግሞ እና እንግዲህ ያው ከቤቢ ትራስ ጀምሮ የትራስ ልብስ፣ አልጋ ልብስ፣ ሱፍራ ብዙ ነገሮች ስቴፕ ባይ ስቴፕ ደረጃ በደረጃ እያደረግኩ ነበር። ቪዲዮንም እስከ ዛሬ ስለቅ የነበረው ማለት ነው። እንግዲህ እሱም በሚገባችው መልኩ እናንተ እያዳመጣችሁ ሲንጀሩ እጃችሁ ላይ ሲሆን እሱን ትሞክሩት የተሻለ ነው ብዬ ማስበው። ግን ደግሞ አይ ችግር የለውም እኛ እዚሁ አረብ ሀገር ሁነን ትምህርት መውሰድ እንፈልጋለን፣ ለእያንዳንዳችን በቴሌግራም በኢሞ ሊሆን ይችላል በቪዲዮ እየላክሽ አስተምሪን የምትሉ ካላችሁ ደግሞ እስኪ ሀሳባችሁን ልስማ። ያውም ትንሽ ቻናሌ ስለቀዘቀዘ ነው እንጂ በላይቭ መጥቼ ነበር ለማከራችሁ የነበረ ማለት ነው። እንግዲህ እኔም አሁን ያለሁበት አካባቢ አዲስ አበባ ለእኔም አዲስ ቦታ ስለሆነ ያው ትንሽ መስተካከል ስለሚቀረኝ ኢንሻአላህ ቀስ ቀስ እያልኩኝ ለእናንተ ቪዲዮ የምለቅላችሁ የሚሆነው ማለት ነው። የትምህርቱንም የሲንጀርንም ስልጠና እንዲሁም ደግሞ በአካልም አዲስ አበባ እንዳለን ከዚህ በፊት አንድ ቪዲዮ ሰርችላችሁ ነበረ። ያው ብዙ ልጆች እየደወላችሁ እየተመዘገባችሁ ነው። እንግዲህ እሱንም ኢንሻአላህ የምናስቀጥ ነው የሚሆነው ማለት ነው። ቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁኝ። ሁሌ እንደምላችሁ ከኔጋር ጋ ከሙረያን ጋር እቃ ማዘዝ ስትፈልጉ ሶስትና ከዛ በላይ ሰብሰብ እያላችሁ ስትመጡ ልዩ ቅናሽ አለኝ ማለት ነው። ለነጋዴ በማስረከብበት ዋጋ የምሰጣችሁ የሚሆነው ሁሌም በቪዲዮ ላይ ይህን ሀሳብ አስታውሳችኋለሁኝ። እንግዲህ የድሉ ተጠቃሚ ይሆኑ ለማለት እወዳለሁኝ። ከትራስ ልብስ፣ ከአልጋ ልብስ፣ ከመጋረጃ ከአረቢያ መድስ ውጭ የምትፈልጉትን አይነት ነገር እቃዎች ዘዙን። አሁን ያለነው አዲስ አበባ ስለሆነ በጣም በቅናሽና በአስተያየት ዋጋ በነጋዴ ሂሳብ የምትፈልጉትን እቃ የምናወጣላችሁ የሚሆነው እንሻላ። እስከዛው እንግዲህ ላይክ ሸር እያደረጋቸው አበረታቱኝ። ቀጣይ አዲስ ነገር ይዤላችሁ መጣለሁኝ። እስከዛው ሰላም አሊኩም ወራህመቱላሂ ወበረካቱ።